ታይሆን ነበር እንጂ አስቀድሞ መጠንቀቅ፣ አሁን ምን ያደርጋል ዲስት ጥሩ ማልቀስ። አለ ያው እንግዲህ የነሩታና የነብርሽ ማለቂያና ጉድ ማለቂያና መቋጫ የለውም ማለት ነው። ጉዱ ነውሩ እየወጣ እየተጎለጎለ ለሰው ጉድ እያስባለ እያስነወረ እያስተዳፈረ ነው ያለው ማለት ነው። ያው ሩታ ተፍርድ ቤት ኒካያን አውረድልይ ብላ ወረቀት አንጠጣበታለች ማለት ነው፣ የክስ ወረቀት ሊያወቃው ለራት አይበቃም ሽማግሌ ቤተሰብ ታይ ፈቅር ሊግና ሊያወኩት ትዳሩን ቦክቶ ቀረ ማለት ነው አሰላም አለይኩም ራህመቱላሂ ወበረካቱ ውድና የተከበራችሁ የመርም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ እንዴ አላህ አምዲላ ሰላም ነኝ ለቻናሉ አዲስ የሆናችሁ ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው ጋዎችዬ እንዴት ናችሁ እንዴ አላህ አምዲላ አዲስ ወሬ እየላችሁ መጥቻለሁ እንዴ ማናቸውም ሶሻል ሚዲያ ተከታይ ዞር ዞር እያልኩ ታይ ጉር ጉድ የማያልቅ ነገር ነው የማየው። በተለይ ኢትዮጵያ ያሉ ፍቅረኛ ወይም ቦይ ፍሬንድ ወይም ገርድ ፍሬንድ ወይም ባለ ትዳርነን የሚሉት በቃ ትዳርን እንዴ ክረምት ጭቃ እያወኩት እንደሆነ ስቲል አውራችሁ ብዬ ነው፣ ፉት እያልኩ ይችን የመሰለች ንስካፌ ወይም ከበችነው አፍልቻለሁ፣ ፉት እያልኩ የመዲያም ቅመሞች እኛ ስራ ነው ስራ ትኩስ ነገር እየጠጣን በሙቀት ጊዜ ቀዝቃዛ፣ በብርድ ጊዜ ትኩስ ነገር እየጠጣን ስራና ስራ ብቻ ነው የኛ ውጤታማ የሚያደርገን። አንዱን እንዴ ባባንገቱን ጠምጥመን ፈቅርሃለሁ፣ ወድሃለሁ እኛ ጋር አይሰራም። የምናፈቅረ የምንወደው ስራችንንና ብራችንን ነው። እዛ ኢትዮጵያ ያሉት ባል ርካሽ፣ ሴት ርካሽ፣ ወንድ ርካሽ ስለሆነ ያዩትን ሁሉ ልክ እንደ ውሻ ወይም

ተሷ ምን የመሳሰሉ የስንዴ ቆሎ የመሰሉ ሞልተዋል፣ መርጠ ሀግባ አንቺም በቃ ተዩ። ተሷ የበለጠ የስንዴ ቆሎ የመሰሉ ጎረምሳ ሞልተዋል፣ መርጠሻ ግቢ። አንድ ያበላሸሽው አንቺው ነሽ። ሴት ሊተናት አባቷ አቸነፋ። ለወንድ ቃ ብላ፣ ለወንድ ቃ ገብቶ ለሚወጣ ለወንድ ቃ ብላ፣ እግሪሽን ነቅለሽ አዲስ አበባ የመሰለ ተሸገር አይደለም፣ እዚያው ያለው አገሩ ተሌላ ሀገር እንኳን አዲስ አበባን ኢትዮጵያን የሚመኛትን ሀገር ነቅለሽ ብታጀራ ገብተሽ ወንድ እንዲ ብለሽ ማለት ነው። ሀገር ችግር የለም በስራ ምክንያት በሆነ ምክንያት ሀገር ለቀን ለመሄድ እንገደድ ያለን ችግር የለውም። ሀገር ትነትተነው እንሄድ ያለን ትንመጣ ይቀበለናል። ግን እናትና አባትሽን ረግጠሽ ነው የሄድሽው። አሁን አሳየሽ ረገጠሽ፣ ተራውን ታንቺ የማይበልጡ ታንቺ የማያምሩ ጉፋያ ሴቶች ላይ እየተንጠለጠለ እየተለጠፈ ዴቭ ማስለቀሰሽ ደሞ እኔ እኮ የቸገረኝ የኢትዮጵያ ዩቱበሮች ባሎቻችሁ ይባልጉ፣ ልዩ የሚውለዱባችሁ ይደቅሉባችሁም፣ ለምን ሚዲያ ትመጣላችሁ እያለቀሳችሁ? ችግራችሁን፣ የቤት ገበናችሁን እዛው እንዲቀቅ አድርጋችሁ በውስጥ ጨርሳችሁ፣ ከዛ ሚዲያ ላይ ወይ ብቻ ሽንስሬ ወይ ብቻውን ይስራ ስራ። በቃ ነገሩ ማንም ታይሰማው ውስጥ ለውስጥ በሽማግሌም ሆነ ዝምላችሁ በራሳችሁ ወደድኩሽ ያፈቀድኩሽ እያል ሻንጣሽን ተብትበሽት አዲስ አበባ ብታጀራ እንደመጣሽለት፣ እንደዛም ሆነ ዘዲ ታረቁ እንጂ የተናፋረቃችሁ ተመልካች ምን ያርጋችሁ? እናንተን አፍቅሪ ብሎሻል እንዴ? ተመልካች አፍቅራ ብሎል እንዴ? ተመልካች ተመልካች እኮ እናንተን ሰው አረጋችሁ። እንጀራ በሽሮ የምታጡትን አሁን እንጀራ በስጋ ነው የምበሉት። እዴ ሳሳ ጎጆ ቤት የምትኖሩትን አሁን እንጂ ብላስ ዋን ቤት ነው የምትኖሩት አዲስ አንድ ልብስ እስከ አመት እስከ ሁለት አመት የምትለብሱትን በየሳምንቱ በየወሩ በየሰዓቱ በየቀኑ ሶስት አራት ልብስ እንድቀይሩ ነው ያደረጋችሁ ተመልካች ማለት ነው አናቃችሁም እንደ በፊት አፋችኋ- አቧራ መስሎ አንድ ልብስ ላያችሁ ላይ እየተሰፋ አስመስላችሁ ትለብሱ እንዲኖራችሁ እናቃችኋለን በተለይ አሁን አወቅን አወቅን እያላችሁ ፍቅረኛ የምትይዙት እያንዲያንዲሽ በእኛ ጫና በእኛ አሻራ እና በእኛ ተመልካች እርገት ነው ያደጋችሁ ብትንጸባረቁ የምትንጠባረቁ እናትና አባት ጥሪ ይሰጥቷችሁ አይደለም። ወይም ተምራችሁ ዲግሪ ጭናችሁ በተማራችሁት ትምህርት እየሰራችሁ እየለፋችሁ የተማራችሁት ውጤት የመወዝ እየከፈላችሁ አይደለም። እንደዚህ የምትንጸባረቁት በእኛ በእኛ በህዝቡ በእኛ ኢትዮጵያውያንነት በእኛ የትውልድ የኢትዮጵያ በምንለው እርግት የሰጠናችሁ ታወቃችሁት ማለት ነው። እኛን ግን አንድ ቀን የሆነ ነገር ቸግሮን አሳዩን ነው ለሸራ አድርጉልን ብንላችሁ፣ ተናካቸውም ማታውን ማለት ነው። ኩራታችሁ እኛው አጠገብ ናችሁ። እና ለነበረን ቪዲዮ ይሄን ይመስል ነበር። ቀጣይ ቪዲዮ ውስጥ የምንገናኘው። ሰላም አለይኩም ረህመቱላ ወበረካቱ። ቪዲዮውን ሸላይክ ሰብስክራይብ እያደረጋችሁ አበረታቱ። ምንድን ነው እናንተ እኔ እንደዚህ ጥሩ ጥሩ ቪዲዮ ስሩ፣ መጥፎ አትስሩ አይደለም ልጆቻችሁ ነገ ተወልዶ የሚያዩት አይደለም የሌ ልይ እኛ ተመልካች እንኳን በእናንተ በምትናገሩ በምሰሩት ነውር እያፈርን ነው። ኢትዮጵያውያን ይህን ለመስራትም ለማየትም አላማ ወቅዱ የለውም። እንደ ኢትዮጵያዊነታችሁ ጥርት ያለ የባልና የሚስት ኮንፈርስ የልይን ኮንፈርስ የልይን ስርአት ይዛችሁ ስሩ እያልን ነው እኔ የምመክረው እንጂ እንደ እናንተ እንደዚህ ነው እንደዚህ ነው። ባገባም ሆነ ላጤም ብሆን የእናንተ ኒሆት እያስጠላኝ ምክርና አስተያየት ተሰጥበታለሁ እንጂ እኔ መልሼ ታሪክ አልሰራበትም ማለት ነው። እና ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ማይ ካፌ ድሪንክ ስጥማለች ቡና ነው አሉ።